ይሄንን ሴቲንግ ማንኛውም የስልክ ተጠቃሚ የግድ ማስተካከል ይኖርበታል። ካለበለዚያ በዚህ የተነሳ ችግር ውስጥ ልንገባ እንችላለን። ሰላም ሰላም እንደምናላችሁ ውድና የተከበራችሁ የዲኬቲ አፕ ተመልካቾች፣ እንግዲህ ከብዙ ጊዜያት በኋላ ነው በድጋሚ የተገናኘ ነው። ቪዲዮ ከሰራን ራሱ ረጅም ጊዜ ሆኖናል። በመሀል በጠፋንበት ጊዜ ብዙ ሰዎች ኮሜንት ላይም እንዲሁም በውስጥ መስመር የጠፋችሁ በሰላም ነው እያላችሁ ስትጠይቁን ነበረ ስለነበራቸው አክብሮት እንዲሁም ፍቅር የተለየ ምስጋና አለኝ። ከዚህ በኋላ በሚገራርሙ መረጃዎች በምንታወቅባቸው እጅግ ጠቃሚና አስፈላጊ በሆኑ መረጃዎች የምንቀጥል ይሆናል። እናንተም እንደተለመደው ድጋፋችሁን ላይክ በማድረግ ኮሜንት በመጻፍ እንዲሁም ደግሞ ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ አብራችሁን እንድትሆኑ ስንል በአክብሮት እንጠይቃለን። እንደገና ደግሞ ቴሌግራም ከፍተናል። በፊት የነበረን ቴሌግራም ተዘግቷል። ስለዚህ አዲስ ቴሌግራም ከፍተናል። ሊንኩን ኮሜንት ላይ እና ዲስክሪፕሽን ላይ ስላረጉ እሱን ጆይን በማድረግ እዛ ላይ የምንጽፋቸውን ነገሮች እንዲሁም ደግሞ አፖችን እዛ ላይ ስለምንጭን ከዛ ላይ ማውረድ እንድትችሉ አዲሱን የቴሌግራም ቻናላችንን ጆይን በማድረግ የተለያዩ መረጃዎችን ከዛ ላይ ማግኘት ትችላላችሁ። ዛሬ እጅግ ጠቃሚ መረጃ ነው ይዤላችሁ የመጣሁት። ወደ መረጃው እንለፍ። በዛሬው ዕለት እጅግ ለየት ያለና በጣም ጠቃሚ የሆነ መረጃ ይዤላችሁ መጥቻለሁ። እነዚህ ሁለት ሴቲንጎች ለማንኛውም የስልክ ተጠቃሚ እጅግ አስፈላጊ ናቸው። በዋናነት አንደኛው እጅግ ጠቃሚ ነው። እንዴት ሲም ካርዳችንን በፒን መቆለፍ እንደምንችልና ሚሞሪ ካርድ ካለን ደግሞ ከኛ ስልክ ውጭ እንዳይሰራ ማድረግ የምንችልበትን ለየት ያለ ዘዴ ነው ማሳያችሁ። እንግዲህ እንደምታውቁት በሲም ካርዳችን ላይ የተለያዩ ነገሮች ተያይዘው ወይም በሲም ካርዳችን ተከፍተው ይገኛሉ። በዋናነት እንደ ሞባይል ባንኪንግ፣ ሞባይል ዋሌቶች እንደ ቴሌብር፣ ሲቢ ብር፣ እንደገና ደግሞ ሶሻል ሚዲያዎች ቴሌግራም፣ ዋትሳፕ፣ ኢሜሎች ሊሆኑ ይችላሉ። የጠቀስኳቸው ነገሮች በሙሉ ከኛ ቁጥጥር ውጭ ሊወጡ ይችላሉ። አሁን እንግዲህ ሞባይል ባንኪንጎች ፓስወርዳቸውን ሪሴት ለማስደረግ የግድ አይደለም ብራንች ላይ ሂዶ ፓስወርድ ማስቀየር ምናምን ኮል ሴንተር ላይ በቀላሉ ሊቀየሩ ይችላሉ። ስለዚህ ይሄ ደግሞ ከባድ ችግር ነው የሚፈጥረው። ኢቨን አካውንታችን ላይ ያለውን ብር ሁሉ ልናጣ እንችላለን። ሌላም ደግሞ ሶሻል ሚዲያዎቻችን እንደነ ቴሌግራም፣ ዋትሳፕ፣ ፌስቡክ የተለያዩ በስልካችን የከፈትናቸው ነገሮች ራሱ ፓስወርዳቸውን ሰው ሪሴት አድርጎ የእኛን አካውንቶች ሊወስድ ይችላል። ስለዚህ የግድ ነው በቀይን ሴቲንግ አብርተን ሲም ካርዳችንን በፒን መቆለፍ አለብን። ካለበለዚያ ቅድም የጠቀስኳቸው ነገሮች ሊያጋጥሙን ስለሚችሉ፣ በቃ ማንኛውም የስልክ ተጠቃሚ የግዴን ማብራቱን ማረጋገጥ መቻል አለበት። ሌላው ደግሞ ሁለተኛው እንግዲህ አሁን ብዙም ሚሞሪ ካርድ አንጠቀምም ይሁን እንጂ ሚሞሪ ካርድ የምንጠቀም ከሆነ ሚሞሪ ካርድ ላይ የሚገኙ ፋይሎች ከእኛ ቁጥጥር ውጭ ሊወጡ ይችላሉ። እንዴት ነው ሊወጡ የሚችሉት? ስልካችን ቢጠፋ ወይንም ደግሞ ሚሞሪ ካርዱ ቢጠፋ እዛ ሚሞሪ ካርድ ላይ ያሉ ፋይሎች ካለምንም ቁጥጥር ሌላ ሰው እጅ ላይ ይገባሉ። ስለዚህ የምንፈልጋቸው ፋይሎች ለሌላ ሰው ተጋላጭ ሊሆኑብን ይችላሉ። ፎቶ ካለን ቪዲዮ ካለን ሰዎች እነዛን ፎቶዎች፣ ቪዲዮዎች ሊያዋቸው ይችላሉ። ስለዚህ እኛ ስልክ ላይ ብቻ ያ ሚሞሪ ካርድ እንዲሰራ ማድረግ እንዴት እንደምንችል አሳያችኋለሁ። ስንፈልግ ደግሞ ከፍተን ሌላ ስልክ ላይም ወይንም ኮምፒውተር ላይም እንዲሰራ ማድረግ እንችላለን ማለት ነው። እጅግ ጠቃሚ መረጃዎች ናቸው። እንዴት እሱን ማስተካከል እንደምንችል ላሳያችሁ። እሺ በቀጥታ ወደ ስልካችን ሴቲንግ እንገባለን። ከዛ ወደ ታች በማድረግ ሴኪሪቲ እንድ ፕራይቬሲ የሚላለም እሱን እንጫነዋለን። ከዛ አሁንም ድጋሚ ወደ ታች በማድረግ አዘር ሴኪሪቲ ሴቲንግ የሚላለም። እሱን እንጫናለን። ከዛ እዚህ ጋር እንደምታዩት መጀመሪያ አካባቢ ላይ ሴትፕ ሲም ካርድ ሎክ የሚላለም በቀይ ያከበብኩበት እዚህ ጋ ነው እንግዲህ ሲማችንን መቆለፍ የምንችለው ማለት ነው። ይኸው እሱን እንጫናለን። ስንጫን እንግዲህ ሁለት ሲም አለኝ ታች ጋ ሲሟን ሲም ቱ ብሎ አስቀምጦልኛል። መቆለፍ የምፈልገውን ሲም እመርጣለሁ ማለት ነው። እንግዲህ የትኛውም ሲም ካላችሁ፣ እኔ ግን እንድትቆልፉ ነው የምመክራችሁ። እዚህ ጋ ላይ ጋ እንደምታዩት ሎክ ሲም ካርድ ብሎ ያልበራ ነገር አለ። ይሄንን አበራለሁ። እዚህ ጋ ፓስወርድ እንዳስገባ ነው የሚነግረኝ። እኔ ከዚህ በፊት ፓስወርድ ስለሰጠሁት ኢንተሪዮር ከረንት ሲም ካርድ ፒን ይለኛል። እናንተ ግን ክሬትኒው በማለት ፒን ትሰጣላችሁ ማለት ነው። አስገባው፣ ይኸው ሴቲንጉ በራ ማለት ነው። አሁን ይህንን ሲም እዚህ ስልክ ላይ ራሱ ድጋሚ አውጥቼ ባስገባው ፒን ይጠይቀኛል። ሌላ የትኛውም ስልክ ላይ ባስገባው ፒን ይጠይቀኛል። ስለዚህ ቅድም የነገርኳችሁን ነገሮች መቆጣጠር እንችላለን። በእኛ ሲም ማንም ሰው እንዳይጠቀም ማድረግ እንችላለን። እኛ ፒኑን ስለምናውቅ ፒኑን አስገብተን እንጠቀማለን ማለት ነው። ስለዚህ የሚገርም ነገር ነው። መቀየር ከፈለግን ደግሞ እዚጋ ቼንጅ ሲም ካርድ ፒን የሚላለ እሱን በመጫን ቅድም የሰጠነውን ፒን በማስገባት እዚጋ ደግሞ ኢንተር ኒው ሲም ካርድ ፒን ይለኛል። ስለዚህ መቀየር ከፈለግኩ እንደዚህ አድርጌ መቀየር እችላለሁ። ያው እንደ ምሳሌ 1234 ልበለው። ከዛ ኮንፊርም አድርግ ይለኛል ድጋሚ 1234 አልኩት። ኦኬ ቀይሬዋለሁ ማለት ነው። ስለዚህ እስኪ አሁን ስልክ ላይ ልሞክርና ላሳያችሁ ማለት ነው። ይሄው እንደምትመለከቱት ስልኩን ስከፍተው ፒን ጠይቆኛል። ፒኑን በማስገባበት ሰዓት ስልኩ ይከፍታል፣ መጠቀም እችላለሁ ማለት ነው። ሲሙንም የሚገርም ዘዴ ነው። በመቀጠል እንግዲህ ቅድም የነገርኳችሁን ሚሞሪ ካርዳችንን እኛ ስልክ ላይ ብቻ እንዲሰራ ማድረግ የምንችልበትንም ዘዴ ላሳያችሁ ያው መጀመሪያ ላይ እንደተናገርኩት አሁን ስልኮች ብዙ ስቶሬጅ መያዝ ስለሚችሉ ብዙውን ጊዜ ሚሞሪ ካርድ አንጠቀምም፣ ግን ሚሞሪ ካርድ ካለን የተናገርኩትን ነገር እንዲመጠቀም እንደምንችል አሳያችሁ። ባክ እንላለን። ባክ ስንል እዚ ሴታፕ ሲም ካርድ ሎክ ከሚለው በታች ው በቀይ ያከበብኩበት እዛው ሴቲንግ ላይ ሳንወጣ ኢንክሪፕት ኤስዲ ካርድ ሚላለን። እንግዲህ ይሄ እንዴት ነው የሚሰራው? ሚሞሪ አለን አይደለም። ሚሞሪው ስልካችን ላይ ብቻ እንዲሰራ ነው ፒን አይደለም የምናዘጋጅለት። እንደ ቅድሙ እንደ ሲሙ ፒን አይደለም። ስልካችን ላይ ብቻ እንዲሰራ ማድረግ የምንችልበት ሴቲንግ ነው። ኢቭን ስልካችን ሪሴት ቢሆን እንኳ እዛ ሚሞሪ ኢንክሪፕት ከሆነ ጭራሽ አይሰራልንም። እንደገና ደግሞ ልነግራችሁ የምፈልገው ሚሞሪ ካርዱ ላይ ኢንክሪፕት ስናደርገው ወይንም ስንቆልፈው መጀመሪያ ላይ ምንም ፋይል መኖር የለበትም። ፋይል ካለው ያጠፋብናል። ስለዚህ ባዶ ሚሞሪ ወይንም ደግሞ ከዚህ ቀደም ፋይል ከነበረው ወደ ሌላ ስልክ ገልብጠን ክፍት እንዲሆን እናደርገዋለን። ከዛ እዚህ ሴቲንግ ላይ በመምጣት ታች ጋዮ ኢንክሪፕት ስዲ ካርድ የሚላል እሱን በመጫን ኢንክሪፕት እናደርገዋለን ወይም እንቆልፈዋለን፣ እዚህ ስልክ ላይ ብቻ እንዲሰራ ዘንድ። ሌላ ቦታ ላይ ያ ሚሞሪ ቢገባ አይሰራም፣ ፋይሎቹ መታየት አይችሉም። ይሄ ደግሞ ከኛ ቁጥጥር ውጭ የእኛን ፋይል ሌሎች ሰዎች መጠቀም እንዳይችሉ ማድረግ የምንችልበት አስገራሚ ዘዴ ነው። ዘን ሚሞሪውን መክፈት ከፈለግን ደግሞ እዚሁ ሴቲንግ ላይ ድጋሚ በመምጣት ኢንክሪፕት ሲዲ ካርድ በሚለው ሴቲንግ ላይ በመምጣት ዲክሪፕት በማድረግ ወይም በመክፈት ደግሞ ሌላ ስልክ ላይ እንዲሰራ ማድረግ እንችላለን። እንደነገርኳችሁ ግን ጥንቃቄ ያስፈልገዋል። ኢቨን ስልካችን ሪሴት ከሆነ እነዛን ፋይሎች ልናጣ እንችላለን። ሲቀጥል ደግሞ ቅድም እንደተናገርኩት ሚሞሪው ኢንክሪፕት ሲደረግ ፋይል ሊኖሩ አይገባም። ስለዚህ እጅግ ጠቃሚ ሴቲንጎች ናቸው እነዚህ ሁለት ሴቲንጎች። በዋናነት ግን ሲም ካርድ ሎኩ በጣም ጠቃሚ እንደሆነና እጅግ አስፈላጊ እንደሆነ ነግሬያቸዋለሁ። እሱን መጠቀም ይኖርባቸዋል። እንግዲህ መረጃው እጅግ ጠቃሚ ሆኖ እንዳገኛችሁት ተስፋ አረጋለሁ። ቪዲዮን ላይክ በማድረግ እኛ መደገፍ ትችላላችሁ። እንዲሁም ቻናላችንን ሰብስክራይብ አድርጉ። ቀጣይ በሌላ ቪዲዮዎች እንመጣለን። ከዚህ በኋላ አንጠፋም። እስከዛው ግን አብራችሁን ስለነበራችሁ ከልብ አመሰግናለሁ። በድጋሚ ቻው።